ከተሞች ለነዋሪዎቻቸው ምቹ እንዲሆኑ በአረንጓዴ ልማት ዘርፍ ቁሊቶ ካላት ሞቃታማ የአየር ጸባይ አንጻር እንደ ሀገር የተጀመረውን የአረንጓዴ አሻራ ስራ በመቀላቀል ዘርፈ ብዙ ስራ የተሰራ ሲሆን በከተማዋ የተለያዩ አካባቢዎች ችግኝ መትከልና አረንጓዴ አሻራ የማሳረፍ ስራ በመስራት በከተማ አካፋይና ዳር ዳር በመንግስት የሕብረተሰብ ተሳትፎ ከ65.1 ሚሊዮን ብር በላይ ወጪ በማድረግ ውጤታማ ስራ ተሰርቷል። በአረንጓዴ ልማት በችግኝ ማፍላትና ስርጭት መስክ የተሰማሩ 32 ማኅበራትም ተደራጅተዋል። ከዚህ በተጨማሪም ለከተማ ውበትና ለትራፊክ ፍሰት ወሳኝ የሆኑ አረንጓዴ አደባባዮች ያላት ሲሆን በመንገድ አካፋይ፣ በመንገድ ዳር ግራ ቀኝ አዲስ የጥላ የውበትና የማይክሮክላይሜት ለውጥ የሚቋቋሙ የዛፍ ችግኝ እንዲተከል የማድረግ ሥራ ተሰርቷል። በተጨማሪም በከተማዋ መሃል ቆዳ ሰፈር በ3000 ካሬ ሜትር ላይ ያረፈው ሚኒ መናፈሻ ሌላኛው የከተማዋ ውበት ነው። በከተማው የአረንጓዴ ልማት እንክብካቤ ስራዎች በላቀ ሁኔታ ለማቀላጠፍ በሚያስችል መልኩ 8.5 ሚሊዮን ብር ወጪ በማድረግ ዘመናዊ ሻወር ትራክ መኪና ግዢ መፈጸም ተችሏል። በኮሪደር ልማት ግንባታ ለኮሪደር ልማት ግንባታ ተለይተው ከነበሩ ሳይቶች መካከል በሁለቱ ሳይቶች ኮሪደሩ የሚነካቸውን ከ235 ግለሰቦች በላይ ንብረታቸውን በማንሳት ምቹ የማድረግ ሥራ የተሠራ ሲሆን በመጀመሪያው ዙር ማለትም ከመዲና ሆቴል እስከ አዶት ሆቴል ላይ ስራው ያለምንም መቆራረጥ በከፍተኛ ትኩረት እንዲከናወን በየቀኑ አስፈላጊውን ክትትል በማድረግ በሚገኘው ሳይት ላይ የፊዚካል ግንባታ ስራዎችን፣ የድሬኔጅ፣ የሳር አበባ ተከላና እንዲሁም የቴራዞ ንጣፍ ስራዎችን በማከናወን የቀለምና የማስዋብ ስራዎችን የማጠናቀቅ ስራ እየተሰራ ይገኛል።